ማስተማር አንዳንድ ወላጆች ብዙ ጊዜ የሚጠመዱት ልጆቻቸውን ጸሎት በማሸምደድ ላይ ነው። ብዙ ጊዜ በጣም ብዙ ጸሎታትን ልጆች ያው አእምሯቸው ክፍት ስለሆነ ብዙ ጸሎቶችን ያለብን ነገር ምንድነው ስንል ጸሎት ጥቅም ብቻ ሳይሆን ስራ ተጸሎትንም ማስተማር ያስፈልጋል። እንደወላጅ የድምፃቸውን ልኬት ምን ያህል መጸሌ እንዳለባቸው የቴቶቹን ጸሎት መጸለይ እንዳለባቸው እንደየእድሜ ደረጃቸው ማስተማር ያስፈልጋል። ስራ ተጸሎት ናቸው አስቸጋሪ ነው። ተኝቶ መጸለይ የሚፈልግ ልጅ ሊኖር ይችላል። ቁጭ ብሎ መጸለይ የሚፈልግ ልጅ ሊሆን ይችላል። ያ በራሱ ምናልባት እንደ ሂደት ልንቀበል እንችላለን እንጂ ተገቢ በሆነ መንገድ ደግሞ እንዴት መጸለይ በቤታችን ውስጥ በተለይ ቅድሳት ስዕላትን የምንሰቅልበት ቦታ ላይ ትንሽ የአንድ ኮርነር ላይ እንደው ትንሽ የምንጣፍ አንጥፈን ሻማ ማብሪያዎች ያስገነው ሰላም ማጣት ፍቅር ማጣት መተሳሰብ ማጣት በጋራ ጸሎት አለማድረስም አንደኛው ጉድለት የጸሎት ህይወት ጉድለትም ጭምር ሊሆን ስለሚችል ማለት ነው ከዚህ ስለተደረገላቸው እግዚአብሔርን አመስግነው ሊደረግላቸው ስለሚገባ ነገር እግዚአብሔርን መለመን ብቻ እንዳልሆነ ጸሎት ስለ ቤተሰቦቻቸው ስለ ስለ ወንድሞቻቸው ስለ አባት ስለ እናቶቻቸው መጸለይ እንደሚገባ፣ ስለ ሀገራቸው መጸለይ እንደሚገባ። ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦና ጉዳዮች የሚያተኩረው መርሃ መራ ግብራችን ነው። አብራችን ቆዩ። ተግዳሮቶቹን ከፍ ብለን እንደተመለከትን ምናልባት እንዴት አድርገን ልጆቻችንን ተገቢ የጸሎት ሕይወት እንዲኖራቸው መልካም የጸሎት ሕይወት እናድርጋቸው፣ የሚለውን አንድ በአንድ መንገዶች እንመልከት። የመጀመሪያው መጀመሪያ የሚሆን የጸሎትን ጥቅም ማስተማር። አንዳንድ ወላጆች ብዙ ጊዜ የሚጠመዱት ልጆቻቸውን ጸሎት በማሸምደድ ላይ ነው። ብዙ ጊዜ በጣም ብዙ ጸሎታትን ልጆች አእምሯቸው ክፍት ስለሆነ ብዙ ጸሎቶችን በአማርኛም በግዕዝም በየራሱ ቋንቋ በተለያዩ ቋንቋም ሊይዙ ይችላሉ። ያ ጥሩ ነው፣ በራሱ አይነቀፍም። ነገር ግን ከዛ በዘለለ ግን የጸሎቱን ጥቅም ግን ጎን ለጎን ማስተማር ያስፈልጋል። ጸሎቱን በቃላቸው መያዛቸው ብቻ በራሱ ትርጉም የለውም። ጸሎቱን በሚገባ ተረድተው አስፈላጊነቱን አውቀው ወደውት ፈቅደውት እንዲያደርጉት ማስተማር ያስፈልጋል። ስለዚህ ያን ልምምድ ውስጥ ስናስገባቸው፣ የጸሎት ልምምድ ውስጥ ስናስገባቸው በቃላቸው ጸሎታቸው መያዛቸው መልካም ሆነ ሳለ፣ ከዛ ባለፈ ግን የጸሎትን ጥቅም በሚገባ ትርጉሙን በሚገባ መረዳት መቻል አለባቸው። ይሄን ካደረገን አስቀድመን ፍቅሩን እንዲያድርባቸው ካደረገን ሌላው ቀላል ይሆናል ማለት ነው። ስለዚህ እንዴት አድርገን እናስተምራቸው ስንል አስቀድመን የጸሎቱን ጥቅም አስፈላጊነቱን በሚገባ ማስተማር እንደየእድሜ ደረጃቸው የግድ አሁን እኛ በምናውቀው ልክ ልጆች እንዲያውቁ የሚጠበቅባቸው ቢያንስ አንድ ሁለት ነጥብ ነገር ነገረናቸው ከህይወታቸው ጋር በተያያዘ መንገድ ልነግራቸው ያስፈልጋል ልነግራቸው ያስፈልጋል። ያን ካደረግን ልጆቻችን ከታች ከልጅነታቸው የበለጠ ለጸሎት ቅርብ እየሆኑ ይመጣሉ ማለት ነው። ከዚህ ጎን ለጎን ምናልባት ማስተማር ያለብን ነገር ምንድን ነው ስንል የጸሎት ጥቅሙን ብቻ ሳይሆን ሥርዓተ ጸሎትንም ማስተማር ያስፈልጋል። እንደ ወላጅ እንዴት አደግድገው መቆም እንዳለባቸው፣ በለት እግሮቻቸው ቆመው መጸለይ እንደሚገባቸው፣ ከቻሉ ምናልባት ቤት ውስጥም ቢሆን አንዳንዴ ነጠላቸውን አጣፍተው መጸለይ እንዳለባቸው፣ ከፊታቸው ምናልባት ለአድኖ ኖሮ በዛ ፊት ቆሞ መጸለይ እንዳለባቸው በሚገባ ማስተማር ያስፈልጋል። የጸሎት ሥርዓትን ማስተማር ያስፈልጋል። የድምፃቸውን ልኬት ምን ያህል መጸለይ እንዳለባቸው የትቱንቹ ጸሎት መጸለይ እንዳለባቸው እንደየእድሜ ደረጃቸው ማስተማር ያስፈልጋል። ስራተ ጸሎትን በሚገባ ልናስተምራቸው ያስፈልጋል። ጎን ለጎን ልናስተምራቸው የሚያስፈልገው መሰረታዊ ነገር ስራ ተለጸሎትን እንዴት እንደሚጸለይ ካላስተማርናቸው አስቸጋሪ ነው። ተኝቶ መጸለይ የሚፈልግ ልጅ ሊኖር ይችላል። ቁጭሎ መጸለይ የሚፈልግ ልጅ ሊኖር ይችላል። ያ በራሱ ምናልባት እንደ ሂደት ልንቀበል እንችላለን እንጂ ተገቢ በሆነ መንገድ ደግሞ እንዴት መጸለይ እንዳለብን አንድም በአርአያነት እኛ ቆመን ስንጸልይ በማሳየት እነርሱንም በማበርታት የበለጠ ጸሎትን ማስተማር ያስፈልጋል ማለት ነው። ስለዚህ ሌላኛው ምናልባት ጸሎትን ስናስተምር ማድረግ የሚገባን ነገር ምንድን ነው ስንል ሥርዓተ ጸሎትን ጎን ለጎን በሚገባ ማስተማር ያስፈልጋል ማለት ነው። እንግዲህ ጸሎትን ስናስተምር ጎን ለጎን ምናልባት እኛም የጸሎት ሕይወት ሊኖረን እንደሚገባ ቀደም ብለን ተመልክተናል። የቻለ የጸሎት ቤት ቢኖረው መልካም ነው። ለብዙ ነገር ብዙ ክፍሎች ያላቸው ሰዎች አሉ። ለጸሎት ቤት የሌላቸው ሰዎች አሉ። ማለት ዛሬ ላይ ቤት ሁሉም ሰው አለው ለማለት አይደለም። ቢያንስ ግን እድሉን፣ አጋጣሚ ያለው ሰው ግን የጸሎት ቤት ቢኖረው መልካም ነው። ራሱን የቻለ የጸሎት ቤት ቢኖረው። ከዛ ባለፈ ግን የጸሎት ቤት ስለሌለን ደግሞ ጸሎት ታጎላል ለማለት ሳይሆን በቤታችን ውስጥ በተለይ ቅዱሳት ሥዕላትን የምንሰቅልበት ቦታ ላይ ትንሽ የአንድ ኮርነር ላይ እንደው ትንሽ ምንጣፍ አንጥፈን ሻማ ማብሪያዎች አስቀምጠን ቅዱሳት ሥዕላትን አድርገን ቢያንስ ያችን ቦታ ለጸሎት ብንወስናት መልካም። ልጆች ሁልጊዜ በቤታቸው ውስጥ ሲሆኑ ተዘክሮት እንዲኖራቸው፣ ጸሎትን እንዲያስታውሱ፣ እንዲያስቡ ስለሚያደርጋቸው ማለት ነው። ስለዚህ በቤታችን ውስጥ የተለየች የጸሎት ቦታ ለምን አንድ ሜትር በአንድ ሜትር አትሆንም? ቢኖር የተሻለ ይሆናል። ለልጆቻችንም የበለጠ እያዩ እንዲያድጉ ያደርጋቸዋል። የበለጠ ሁልጊዜ ጸሎት ቢረሱ እንኳን ሪማይንድ የሚያደርጋቸው የሚያሳስባቸው ነገር እንዲኖር ያደርጋል ማለት ነው። ስለዚህ የተለየ ጸሎት ቦታ ቢኖረን፣ የተለየ ጸሎት ሰዓት ቢኖረን መልካም ነው ማለት ነው። ሌላው እንዴት አድርገን ጸሎትን ለልጆቻችን እናስተምር ስንል ያው አርአያነቱ ቀደም ብለን ያነሳነው ነገር ነው። የቤተሰብ የጸሎት ጊዜ መመደብ ያስፈልጋል። ይህ ሲባል ቢያንስ ቢያንስ እንደው ጠዋት ባይመች ማታ ላይ በህብረት ሆኖ ጸሎት ማድረስ መለማመድ ያስፈልጋል። በጣም የመሰረታዊ ነገር ነው። ብዙ ቤተሰብ አንዳንዴ ችግር በጋራ ጸሎት አለማድረስም ነው። ሰላም ማጣት፣ ፍቅር ማጣት፣ መተሳሰብ ማጣት በጋራ ጸሎት አለማድረስም አንደኛው ጉድለት ነው። የጸሎት ሕይወት ጉድለትም ጭምር ሊሆን ስለሚችል ማለት ነው። ከዚህ ጎን ለጎን ግን ለልጆቻችንም ደግሞ የምናስተምርበት ብዙ ነገር ስላለ ማለት ነው። ጸሎት እንዴት እንደሚጸልይ በጸሎት ውስጥ ልምምዱ ብዙ ነገር አለ። በዛው ውስጥ እናስተምርበት መንገዶችም አሉ። ስለዚህ በጋራ በህብረት የጸሎት ጊዜ መድቦ ልጆቻችንን ማስተማር ያስፈልጋል። ማታ ማታ ምናልባት እኛ ብንዘገይ እንኳን እንደው ጸልየው እንዲተኙ ቤት ውስጥ ባለው አባል ልክ አምስትም ሁለትም ሶስትም ሆነው ጸልየው እንዲተኙ ማስተማር ያስፈልጋል። እኛ ባንኖር እንኳን ምናልባት አንዳንዴ ያ የጸሎት ሰዓት መታጎል እንደሌለበት በተመደበው ሰዓት ላይ ቤተሰብ ውስጥ የተገኘ ሰው ሁሉ አብሮ ጸልዮ መተኛት እንዳለበት ማስተማር ያስፈልጋል ቢያንስ ማለት ነው ስለዚህ የጸሎት ጊዜ እንደ ቤተሰብ መመደብ ያስፈልጋል ክርስቲያና ቤተሰብ ከሆነ እንደዚህ አይነት ልምምዶች ግዴታ ናቸው እንደ ክርስቲያን መኖር ያለብን የተለየ ህይወት የለንም ከዚህ የተለየ ህይወት ሊኖረን አይገባም እውነት ለመናገር ስለዚህ ልጆቻችንም ስናስተምር መሰረታዊ ነገር የጸሎት ህይወት ሲኖረን ጸሎትን የልጆቻችን የህይወታቸው አንድ አካል አድገውት እንዲያድጉ እናደርጋቸዋለን ማለት ነው በጸሎት ህይወት ውስጥ ሌላው መሰረታዊ ነገር እርስ በርስ በጸሎት መተሳሰብ አስፈላጊ ነው። ስለሌሎች መጸለይ ማስተማር ያስፈልጋል። ልጆቻችን ሁልጊዜም በፀሎት በጸሎት ውስጥ ስለተደረገላቸው እግዚአብሔርን አመስግነው ሊደረግላቸው ስለሚገባ ነገር እግዚአብሔርን መለመን ብቻ እንዳልሆነ ጸሎት። ስለ ቤተሰቦቻቸው ስለ ስለ ወንድሞቻቸው ስለ አባት ስለ እናቶቻቸው መጸለይ እንደሚገባ ስለ ሀገራቸው መጸለይ እንደሚገባ ስለ ዓለም መጸለይ እንደሚገባ ከዛ አልፎ ተርፎ በመከራ ውስጥ ስላሉ በጦርነት ውስጥ ስላሉ በየጸበሉ በህመም ለሚሰቃዩ በየሆስፒታሉ ላሉ በህመም ለሚሰቃዩ መጸለይ እንደሚገባ ማስተማር ያስፈልጋል። በየማረሚያ ቤቱ ስላሉ መጸለይ እንደሚያስፈልግ። ጸሎት ሲባል ሁልጊዜ በራስና በራስ ላይ ብቻ የሚዞር ነገር ሳይሆን ከኛ ውጭ ስላሉት የበለጠ እንደውም የበለጠ እንደውም ስለሌላው መጸለይን ማስተማር ከራስ በላይ ማለት ነው። ስለራሳቸው አይጸልዩ ማለት ሳይሆን እኛም ብንሆን ስለሌላው መጸለይ ለልጆቻችን ማስተማር ያስፈልጋል። ይሄ በሚሆንበት ጊዜ የበለጠ የጸሎትን ትርጉሙን ጣዕሙን የበለጠ በመንፈሳዊ ሕይወታቸው ማደጉ የበለጠ ይመጣል ማለት። ስለዚህ ለልጆቻችንን እንዴት አድርገን ጸሎትን እናስተምርስነት ለሌሎች መጸለይ እንዳለባቸው ስመክርስትናቸውን እህት ወንድሞቻቸውን ይዘው የአባት እናቶቻቸውን ይዘው የሚያውቋቸውን ሰዎች ይዘው ችግሩ ፈተና ውስጥ ያሉ ሰዎችን እያስቡ ስመክርስትና እየጠየቁ መጸለይ ማለማመድ ይቻላል። ይህ በሌላ እህት ቤተክርስቲያን የተለመደ ነው። አንዱ ለአንዱ መጸለይ በኛ የለም እያልን አይደለም፣ እንጸልያለን እርግጥ ግን በአብዛኛው በማህበረሰቡ በአማኙ ውስጥ በጣም በስፋት የሚታየው በዚህ ጉዳይ ይጸልይልሃሉ፣ እንዲህ አይነት ችግር ገጥሞሃል፣ ይጸልይልሃሉ መባባል ያስፈልጋል። ጸሎት የአንዳችን ጸሎት ለሌላችን በጣም በእጅጉ አስፈላጊ ነው። እንደ አንድ ኦርቶዶክሳዊ ማህበረሰብ ደግሞ እርስ በርስ በጸሎት መተሳሰብ ደግሞ መጽሐፋዊም ጭምር ስለሆነ ማለት ነው። እንግዲህ ስናጠቃልለው በአጠቃላይ ልጆቻችንን ጸሎትን ትርጉሙን ማስተማር ከዛ ደግሞ ስለምን እንደሚጸልዩ ማስተማር ያስፈልጋል። የጸሎት ትርጉሙ ምን እንደሆነ ጸሎት ምስጋና ነው። ጸሎት ልመና ነው። እግዚአብሔር ስለመግቦቱ ስለጠብቆቱ፣ ስለረዴቱ መጸለይ እንደሚያስፈልጋቸው እግዚአብሔር ስላደረገላቸው ነገር ብቻ ሳይሆን ደግሞ ምናልባት እነሱ ፈልጎት እግዚአብሔር ስላላደረገላቸው ነገር መጸለይ እንደሚገባቸው ማስተማር ያስፈልጋል። ከዛ ባለፈ የጸሎት ጥቅሙ ምንድን ነው ስንል ልጆቻችን ገና ከልጅነታቸው ጀምሮ አፋቸውን በምስጋና እንዲፈቱ እግዚአብሔርን ማመስገንን እንዲለማመዱ በጣም በእጅጉ ይጠቅማል። ከዛ ባለፈ ልጆቻችን ስለምን መጸለይ እንዳለባቸው ጎን ለጎን ማስተማር ያስፈልጋል። በአንድም በሌላ ልጆቻችን እንዳይጸሉ ሊያደርጉ የሚችሉት ምክንያቶችን ቀደም ብለን ከዘረዘርናቸው ጋር ለይተን አውቀን ልጆቻችን የጸሎት ህይወትን ጤናማ እንዲሆን ትክክለኛ እንዲሆን፣ ሁልጊዜም ቢሆን ጸሎት የማያስታጉሉ እንዲሆኑ ማድረግ ያስፈልጋል። ያለበለዛ እኛ አርያነት ከሌለን በልጆቻችን ላይ ማናበረታታ ከሆነ ምናልባት ልጆቻችን የሚውሉባቸው ቦታዎች የማያበረታቱ ከሆነ አቻዎቻቸው ተጽዕኖ የሚያመጡባቸው ከሆነ ብዙ ጊዜ የልጆቻችን የጸሎት ሕይወት ጤናማ ወይም ተስተካከል ላይሆን ስለሚችል እነዚህ ተግዳሮቶቻቸውን አነሰም በዛ አቅም በፈቀደ ልንቀንስላቸው፣ ልናስወግድላቸው ይገባል። ይህ ብቻ ሳይሆን ምናልባት ልጆቻችንን ጸሎት እንዳያደርጉ የሚከለክሏቸው ነገሮችን ማስወገድ ብቻ ሳይሆን ደግሞ ጸሎት እንዲያደርጉ ደግሞ ምን ማድረግ አለብን የሚለውንም ጎን ለጎን ቀደም ብለን እንዳነሳ ነው። ከሁሉ በላይ የጸሎት ጥቅም መንገር፣ ስርዓተ ጸሎትን ማስተማር፣ ይህ ብቻ ሳይሆን በቤታችን ውስጥ የተመቸ ሁኔታ መፍጠር፣ ለጸሎት የሚመች ቦታ ካለ ቦታ ማዘጋጀት፣ አብረን መጸለይ፣ የቤተሰብ ጸሎት ማድረግ አብሮ ሁልጊዜ ቢሆን በአርያነት የጸሎት ህይወታቸው ጤናማ የተስተካከለ እንዲሆን ማድረግ ያስፈልጋል ማለት ነው። ስለዚህ በአጠቃላይ ገና ከልጅነታቸው ጀምሮ ልጆቻችንን ጸሎት ማስተማር በብዙ መንገድ፣ አንደኛ መንፈሳዊታቸው ያድጋሉ፣ ከዛ ባለፈ ደግሞ እንደ አንድ ኦርቶዶክሳዊ ሳሃቢ ሁልጊዜም ቢሆን ከእግዚአብሔር ጋር በጸሎት የሚነጋገሩ የሚያስፈልጋቸውን ነገር የሚለምኑ ስለተደረገላቸው ሁልጊዜ የሚያመሰግኑ እናደርጋቸዋለን ማለት ነው። እንግዲህ ይህን በተመለከተ ምናልባት መጽሐፌ ላይ ያልተመለከታችሁ ልትኖሩ ትችላላችሁ፣ መጽሐፌን የማታውቁት ልትኖሩ ትችላላችሁ። መራሒ ሁለንተናዊ የልጆች አስተዳደግ የሚል መጽሐፍ አንደኛው መንፈሳዊ ክፍል ላይ ልጆቻችንን እንዴት አድርገን ጸሎት ማስተማር እንችላለን የሚለው ላይ በስፋት ልታገኙ ትችላላችሁ። አብራችሁን ስለቆያችሁ ክብረት ይስጥልን። በሰባት